በካሬ በ94 ሺህ ብር ብቻ ጊፍት ሪስቴት ለደንበኞቹ በመሀል ከተማ ቤት ገንብቶ ለማስረከብ እየተዘጋጀ ነው። እንዲሁም ደግሞ በቅርቡ በሚያዘጋጀው ካምፔን ላይ በ2 ፐርሰንት ብቻ ለደንበኞቹ ቤት ለመሸጥ ጉድ ጉድ እያለ ነው ሲባል ሰምቻለሁ። ስለዚህ እኔም በጊፍት ሪስቴት ሄድ ኦፊስ ተገኝቼ ያላቸውን የካሪ አማራጭ ዋጋው ምን ያህል ነው የሚለውን እና ቤቶቹ የት አካባቢ ነው የሚገኙት የሚለውን ወደ እናንተ እያደረስን ቆይታ አድርጋለሁ። እኔ ሰኒ ነኝ፣ ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ አብራችሁ ቆይ ነው። አሁን ደግሞ አዲስ ነገር በተለይም ደግሞ በቅርቡ የምታዘጋጁልን የሆነ አዲስ ነገር አለ ተብሏል። እሱን ለማድረስ ነው። እንዲሁም ደግሞ አዳዲስ ሳይቶች ስላሉ እሱን ለተመልካቾች ለማድረስ ነው የመጣው። ራስሽን ከማስታወቅ ጀምሪል እሺ። መሀል የተወርቁ እባላለሁ የጊፍት ሬድ ስቴት የሽያጭ አማካሪ ነኝ። አሁን የመጣሽበት ሰዓት ደግሞ ጥሩ የሚባል ሰዓት ላይ ነው። ሶስተኛ ዙር የሽያጭ መርሃ ግብራችን የምናዘጋጅበት ወቅት ላይ ነው የመጣሽው። ከዚህ ቀደም ሁለት የሽያጭ መርሃ ግብሮች አዘጋጅተን ከሶስት መቶ በላይ ቤቶችን በደንበኞቻችን ሸጠናል። አሁን ደግሞ በሶስተኛው ዙር የሽያጭ መርሃ ግብራችን ላይ በሁለት ፐርሰንት ቅድመ ክፍያ አርባ ፐርሰንት የባንክ ብድር አመቻችተን ከዚህ ቀደም በነበረው ካምፔኖቻችን ላይ ከትንሹ ቤታችን ላይ እንኳን ከአንድ ነጥብ ሁለት ሚሊዮን ብር በላይ ደንበኞቻችን አትርፈዋል። በጣም ቆንጆ ሰው። አሁን የተገኘውበት የት የሚገኘው ሳይታችሁ ላይ ነው? እዚህኛው ሳይታችሁ ላይስ ምን አዲስ ነገር ይዛችሁ ልመጣችሁ? አሁን ላይ ያለንበት ሳይታችን ለገሀር ላይ ያለው ሳይታችን ነው ለገሀር የድሮ ባቡር ጣቢያ የሚባለው ሳይታችን ላይ ነው ያለነው። በአራቱን በኩል የሚያዋስኑ መንገዶች አሉን። ወደ ቀጥታ ስናየው ወደ ጋዜቦ ይወስደናል። ወደ ላይ ደግሞ ከፍ ሲል ወደ መስቀል አደባባይ፣ ወደ ሜክሲኮ እና ወደ ጨርቆስ የሚወስድ መንገድ አለን። ሳይቱ መሀል ሴንተር ላይ የሚገኝ ነው። ያው መሀል ከተማ ላይ መንደር ወይም ኮምፓውንድ የሆነ አፓርትመንት ማግኘት ሬር በሆነበት ወቅት ጊፍት ሪል ስቴት 84ሺ ካሬ ላይ ያረፈ መንደር ነው፣ እየገነባ ነው ያለ ነው። አጠቃላይ መንደሩ 84ሺ ካሬ ላይ ያረፈ ነው። 18 ብሎኮችን ይዟል። ከ18ቱ ብሎኮች ውስጥ 16ቱ የመኖሪያ ቤቶች ሲሆኑ፣ ሁለቱ ደግሞ ግዙፍ ሞሎች ናቸው። ወደ 25ሺ ካሬ የሚሆነውን ለሪክሬሽናል ሴንተር፣ ይህም ማለት የልጆች ኢንተርናሽናል ስኩሎችን አጠቃለዋል። ደይኬር አለው፣ ሆስፒታሎችን፣ የመዋኛ ገንዳ፣ የእግር ኳስ መጫወቻ ግሪን ኮንቴን ራሱን የቻለ ደግሞ ጅ ፕላስ ፎር ሶስት ቤዝመንት ያለው ፓርኪንግ ኤሪያ እንዲሁም ሁለት ግዙፍ ሞሎችን አጠቃሏል። ኢንተርናሽናል የሆነ እንዲሁም ሀገር አቀፍ የሆኑ ትልልቅ ካምፓኒዎችን ለእነሱ ነው ሁለቱም ሞሎችን ራሱ ያዘጋጀ ነው። አሁን ላይ እንግዲህ ያለው ሳይታችን ይህ ይመስላል። መልካም ግንባታው እየተጣጣፈ ነው። በመግቢያ እንዳየት ማን ነው እየገነባ ያለው ይህን ግንባታ? አሁን ላይ ግንባታውን በሶስት ኮንትራክተሮች ነው እያስገነባን ያለነው። አንደኛው የጊፍት ሪል ስቴት እህት ኩባንያ የሆነው ጊፍት ኮንስትራክሽን ነው። ሁለተኛው ደግሞ ከተዝ ኮንስትራክሽን ይባላል። እንዲሁም ደግሞ ዩኒየን የሚባል የቻይና ኮንስትራክሽን ካምፓኒዎች ናቸው ግንባታውን እያካሄደ ያለው። ያው አሁን ላይ አገራችን ላይ እንደሚታወቀው ትንሽ የሪል ስቴት ላይ ዲሊቨሪ ታይም ሴንሴቲቭ እየሆኑ ስለመጣ በሶስት ኮንትራክተር እያስገነባንበት ያለው ምክንያት ደንበኞቻችን ባሉት ጊዜ ቤታቸውን እንዲረከቡ ነው። መልካም እንግዲህ ጊፍት ሪል እስቴት አሁን ዛሬ እዚህ ለጋር መጣሁ እንጂ በጣም ብዙ ቦታ ነው ሳይቶች አማራጭ ያሉት። የት አማራጭ ማግኘት ይችላሉ። ከዚህ ቀደም ወደ ሶስት የሚሆኑ መንደሮች አስረክበናል። እነሱ ላይ ያለቁ አፓርትመንት ቤቶችን፣ ቪላ ቤቶችን፣ ታውን ሀውስ ሮ ሃውስ እንዲሁም የንግድ ሱቆችን ማግኘት ይችላሉ። እንዲሁም ደግሞ በሶስተኛው ዙር ካምፔን የተጠቃለሉ ሳይቶች አሉን። ሲኤምሲ ላይ ተክለ ሃይማኖት ሀያ ሁለት እና አትላስ ላይ ያሉን ሳይቶች ላይ ደግሞ በሁለት ፐርሰንት ቅድመ ክፍያ ብቻ ለሽያጭ አቅርበንላቸዋል። እዚህ ካምፔን ላይ የመጡ ሰዎች ናቸው ይህን ሁለት ፐርሰንት ዲስካውንት የሚያገኙት ወይ? እዚህ ካምፔን ላይ ለሚገኙ ደንበኞቻችን ብቻ ነው በሁለት ፐርሰንት ቅድመ ክፍያ ብቻ ያቀረብ ነው። መልካም እንግዲህ አሁን ያለንበት ሳይት ሄደን በአካል ሳይቱ ያለበትን ፕሮግረስ እንዲሁም ደግሞ ባለ ስንት ባለ ስንት መኝታ አማራጭ ማግኘት ትችላሉ፣ ዋጋቸውስ ምን ያህል ነው የሚለውን በተብራራ መልኩ ትነግርኛለች። እዚህ ካምፔን ላይም ደግሞ እንዴት መሳተፍ እንደሚችሉ ቀድሞ መመዝገብ የሚችሉ ከሆነ እንደዚሁም ደግሞ መቼ እንደሆነ አያይዘሽ እሱን ታደርሽልኛለሽ። ወደ ሳይቱ እንሂድ። እሺ። በግራም በቀኝም ያለው ሳይት የእናንተ ነው? አዎ። በግራም በቀኝም ያለው ሳይት እኛ ነው። እዚህኛው ላይ አምስት ብሎክ ይገኛል። እዛኛው ጋር ደግሞ 13 ብሎክ ይሆናል። እዚህኛው ሳይት ላይ አምስት፣ እዚህኛው ላይ 13። ያኛው ሰፋ ያለ ነው ማለት ነው። እናንተ ያኛው ነው ሁሉንም የሚያካትተው። ይሄ ፊት ለፊታችን የምታዩት ፋስት ትራክ ተብሎ የሚጠራው ብሎካችን ነው። ይሄኛው ብሎካችን እንደ ሳምፕል ሀውስ ምን ጠቀመው ብሎ ካችና በአስራ ስምንት ወራት ሳምፕል ብቻ ነው። አይ ይሸጣል፣ በአስራ ስምንት ወራት ነው የምናስረክበው። ፔሜንት እስኬጁሉም ደግሞ ቤዝዶን ታይም ይሆናል። እዚህኛው ላይ ከሆነ ውስጥ ያሉት ላይ ከሆነ ደግሞ በሶስት ዓመት የምናስረክባቸው ላይ ከሆነ ቤዝዶን ፕሮግረስ ነው የሚሆነው፣ ግንባታ ካልገነባን የማንጠይቅበት ያኛው ኮምፓውንዱ ላይ ግንባታውን ካላካሄድን የማንጠይቅበትን አይነት አከፋፈል መንገድ ነው። እዚያ ነው የመጣነው። ሁለት ፐርሰንት ቅድመ ክፍያ በመክፈል ብቻ የቤት ባለቤት መሆን ይችላሉ። አስራ አራት ዙር ክፍያ ነው የምናደርገው። እንዲሁም በተጨማሪ አርባ ፐርሰንት የባንክ ብድር። ሶስት ዓመት የምናስረክበው ላይኛው ላይ በጣም ሰው ቤቱን እየኖረበት ቀስ ብሎ ከአምስት እስከ ሀያ ዓመት ጊዜ መክፈል የሚችልበት ነው ከተረከበ በኋላ ነው የባንክ ትምን መክፈል የሚጀምር የባንክ ዳውን መክፈል የሚጀምረው። በጣም ቆንጆ ነው። በደንብ ብታከራዩ ብትኖርበትም ያው ሪተርኑ ኢንቨስትመንቱ ሀሪፍ ነው። እንደሚታወቀው ለገሀር ይሄ ዳውንታውን የሚባለው ሴንተሩ ቦታ ላይ ስለሆነ ያለው በደንብ ትልልቅ ባንኮችም ያሉበት ሄድ ኦፊሳቸው፣ ትልልቅ ካምፓኒዎች ሄድ ኦፊሳቸው እዚህ ስለሆነ ዳውንታውን ወይም የአዲስ አበባ መሀል ሴንተር የሚትባለው ያለው ሳይታችን ላይ ነው ያለ ነው። በጣም ቆንጆ እንግዲህ። እስቲ ከዛኛው ሳይትን ጀምር በሶስት ዓመት ከምታስረክቡት ኮምፓውንድ ውስጥ የሚያሟላውን ነገር እንግዲህ ቅድም ነግረሽኛል፣ ሎኬሽኑንም ደግሞ በተወሰነ አውርተንበታል ግን ህንፃው ላይ ከባለ ስንት ምኝታ ጀምሮ ማግኘት ይችላሉ፣ ከሚለውን ጀምርና የተወሰነ ስለ ህንፃው ንገሪኝ። ኦኬ፣ እንደዛ ከሆነ አሁን ከባለ አንድ ምኝታ እስከ ባለ ሶስት ምኝታ ነው ያዘጋጀነው። ባለ አንድ ምኝታ ስልሳ አምስት ካሬ ነው። ባለ ሁለት ምኝታ መቶ ስምንት ና መቶ አርባ አንድ ካሬ አለ። ባለ ሶስት ምኝታ መቶ ስልሳ ሶስት ካሬ አለ፣ ለደንበኞቻችን አቅርበናል። እንደ ቢውልዲንግ አንዱ ቢውልዲንግ ስድስት የቆሻሻ ማስወገጃ ይኖረዋል። ስታንድ ባይ ጀኔሬተር ይኖረዋል። ሶስት ሊፍት ይኖረዋል፣ ሁለት ሰው አንድ የእቃ ማጓጓዣ ይኖራል። የሰውም ቢሆን ሰፋ ያለ ነው፣ ከ15 እስከ 20 ሰው ያስተናግዳል። ሊፍቶቻችን ሰፋ ያሉ ናቸው። ከዛ በተጨማሪ ሁሉም ቤቶቻችን የተፈጥሮ ብርሃን እንዲያገኝ ተደርጎ ነው የተሰራው። ወይ ወደ ውስጥ ስንገባ ሳይሻለሁ ሁሉም ቤቶች በደንብ ክፍተት አላቸው። ከቤት ቤት ያለው ናቸራል ቬንትሌሽን የኛ ሀገር ምግብ ትንሽ ቴስቲ ስለሚያቃጥል ለሱ ተብሎ በደንብ የተፈጥሮ ብርሃን እንዲሁም ደግሞ አየርን በደንብ እንዲያገኝ ተደርጎ ነው የተሰራ። እንደምታዩ በሕንፃዎቹ መሀል ያለው ክፍተት እራሱ በጣም ሰፊ ነው። አንዳንድ ቦታ ሕንፃ ይሰራል። እኛው ሕንፃ ላይ ደግሞ ምን ምን ያካትታል? ከባለስንት ሜታ ጀምሮ ማግኘት ይችላሉ የሚለውን እሱን በተወሰነት ስለዚ፣ እዚህ ህንፃ ላይ መግዛት ለሚፈልጉ ተመልካቾች ዋጋው ምን ያህል ነው፣ ከባለ ስንት መኝታስ ጀምሮ ማግኘት ይችላሉ ሚለውን ስንገር እሺ። ከባለ አንድ መኝታ እስከ ከባለ ሶስት መኝታ ነው ለሽያጭ ያቀረብነው። ባለ አንድ መኝታ ስልሳ አምስት ካሬ ስድስት ሚሊዮን ብር አጠቃላይ ክፍያ። ባለ ሁለት ምኝታ 8 108 ካሬ እና 141 ካሬ አለ ከ10 ሚሊዮን አጠቃላይ ክፍያ ጀምሮ። ባለ 3 ምኝታ 163 ካሬ አለ ከ15 ሚሊዮን አጠቃላይ ክፍያ ጀምሮ አለ። አሁን ላይ ጊፍት በቅርቡ የሚዘጋጅ ካምፔን እንዳዘጋጃችሁ ነግረሽኛል። ሶ ዛ ካምፔን ላይ ምንድነው የሚያገኙት የተለየ ነገር? አሁን ከዚህ ቀደም ከምንሸጥበት በካሬ ካሬ 13 ሺ ብር ቅናሽ አድርገናል። ከዛ በተጨማሪ ቅድመ ክፍያ 9 ፐርሰንት ነበር የሚቀበለው የነበረው አሁን በሁለት ፐርሰንት ቅድመ ክፍያ እንቀበላለን። አርባ ፐርሰንት የባንክ ብድር አመቻችተናል። አሁን እዚህ ካምፔን የአንቺን ቪዲዮ አይተን ነው መጣን ለሚሉን ደንበኞቻችን ለሀያ እድለኞች ብቻ የሰላሳ ፐርሰንት ቅናሽ እናደርጋለን። ቅናሽ እናደርጋለን እንዳያመጣችሁ እንዳያመልጣችሁ። በተጨማሪም ደግሞ በተለይ ጨርቆስ ተወልደው ላደጉ፣ እንዲሁም ለገሀር ድሮ ባቡር ጣቢያ ሰፈር ተወልደው ላደጉ ሰዎች ደግሞ መጣችሁ ሰፈራቸውንሰፈራችሁን ያደጋችሁበት ላይ የቤት ባለቤቱ ነው እንላለን። መልካም፣ በተለይም አሁን ያለንበትን ሳይት እስኪ የት አካባቢ ነው በደንብ አብራችሽ ንገሪኝ። እና ደግሞ ኮምፓውንዱም ይሄኛውም ያኛውም ምንምን ነበር ያሟላል ያልሽኝ። አሁን ይሁን እንደ አጠቃላይ ለገሀር የድሮ ባቡርጣ በሚባለው አሁን ያለንበት ለገሀር የድሮ ባቡርጣ በሚባለው ቦታ ላይ ነው። እንደ ኮምፓውንድ ቅድም እንደነገርኩሽ ኢንተርናሽናል ትምህርት ቤትን፣ ዴይኬሮችን፣ ሆስፒታል የእግር ኳስ መጫወቻ ሜዳ፣ ፋውንቴን፣ መዋኛ ገንዳ፣ ሁለት ግዙፍ ሞሎችን ያጠቃለለ መንደር ነው እየገነባ ነው ያለ ነው። ያው ይህን ሁሉ ነገር ያጠቃለልን ወይም የመጀመሪያ ሪልስቴቶች ስቴቶች ነን ብንል ማጋነን አይሆንብን። ያው ትምህርት ቤት የያዘን እንደዚህ ክሊኒኮችንም ሆስፒታሎችን የያዘ እዛ ኮምፓውንድ ውስጥ ሬር ነው። እና የመጀመሪያዎች ነን ብንል ማጋነን አይሆንብንም። መልካም ስለዚህ ሎኬሽኑም መሀል ከተማ ነው እንዳልሽኝ የአዲስ አበባ መሀል ላይ መኖር ለሚፈልግ ሰው እንዲሁም እዚሁ አካባቢ ጨርቆስ አካባቢ ለነበሩ ነዋሪዎች መጥተው ወደ ሰፈራቸው መመለስ ለሚፈልጉ በሀገር ውስጥ ለሌሉ እንዲሁም ደግሞ እዚሁ አካባቢ ሆነው እዚሁ ሰፈራቸው ላይ ቤት መግዛት ለሚፈልጉ እና ከዚህ ሰፈር በተለያየ አጋጣሚ የለቀቁ የዚህ አካባቢ ነዋሪዎች ወደ ሰፈራቸው መመለስ የሚፈልጉ ከሆነ እንዲሁም መሀል ከተማ መኖር የሚፈልግ ተመልካቾች እነዚህ ቤቶች ለእነሱ ተመራጭ ይመስለኛል። ተመራጭ ናቸው። ይሄ ካምፔን መቼ ነው? ካምፔኑ አሁን ከሐሙስ እስከ እሑድ ባለው ጊዜ ነው ያዘጋጀነው። ከሰኞ እስከ ሩብ ባለው ጊዜ መጠው ያለምንም ቅድመ ክፍያ ቡክ ማድረግ ይችላሉ። የፈለጉትን ቤት መጥተው መምረጥ ይችላሉ። ያው ይህን የሚያዘጋጀ ነው ለአንቺ ተመልካቾች ብቻ ስለሆነ የዚህ እድል ተጠቃሚ እንዲሆኑ ደግሞ ጊፍት ሪል ስቴት ይጋብዛቸዋል። እኛም እንግዲህ እንዲመጡ ይህን እድል እንዲጠቀሙ መልእክታችን ነው። ግን ተመልካቾች ሀገር ውስጥ ብቻ አይደሉም ያሉት እና ከሀገር ውጭ ያሉት እዚህ ካምፔን ላይ መሳተፍ በአካል ለማይችሉት በምን መልኩ ይህን ካምፔን ማለት መቀላቀል ይችላል? አሁን ምን ማድረግ እንችላለን? የቪዲዮ ኮል ኮንፈረንስ አድርገን ሳይቱ ፕሮግረሱን አይተው በቪዲዮ ኮንፈረንስ ሁሉ ነገር ጨርሰን በዲኤች ኤል በኩል ክፍያውን በዌስተር ዩኒየን አካሄደው በዲኤች ኤል በኩል አግሪመንታቸውን መያዝ ይችላሉ። ስለዚህ ከሀገር ውጭም ላሉ ሀገር ውስጥም ላሉ ይሄ ካምፔን ተጠቃሚ ማድረግ የሚችል ነው። እንዳሽን ከሀሙስ እስከ እሁድ ነው ይሄ ካምፔን የሚዘጋጀው፣ ቀድመውም ደግሞ ደውለው መመዝገብ ይችላሉ። እውነት ነው። ስለዚህ ስልካችሁን ከዚህ ቪዲዮ ስር እናስቀምጣለን። በመጨረሻ ግን ማለት የምትፈልጊው ነገር ካለ አጠቀ ያው ቅድምን ብያለሁ። የጨርቆስ እና የለገሀር ተወላጆች ስፔሻሊ ለእናንተ ይህ ሰፈር በደንብ ስላደጋችሁበት የዚህ መንደር ባለቤት ሁኑ እንላለን። ያው ጊፍት ሪል ስቴት ምንድነው ሞቷችን ማህበረሰብን እንገነባለና ያው ማህበረሰብንም በደንብ እየገነባን ነው የምንገኛ። ስለዚህ የዚህ ካምፔን ተሳታፊ ሁኑ፣ ይህ ድል እንዳያመልጣችሁ እላለሁ። መልካም እኛም እንዲመጡ ከእናንተ የመረጡትን ቤት እንዲገዙ በዚህኛውም በዛኛውም ኮምፓውንድ በሶስት ዓመት መረከብ የሚፈልጉም ከሆነ እዛኛው ሰፋ ያለ ኮምፓውንድ ላይ እንዲሁም ደግሞ በአመት ከስድስት ወር መረከብ የሚፈልጉ ከሆነ እዚህ አሁን የምንገኝበት ኮምፓውንድ ላይ የመረጡትን ቤት ገዝተው የቤት ባለቤት እንዲሆኑ መልእክታችን ነው። ጊዜሽን ስለሰጠች ከልብ ነው ማመሰግነው። በጣም አመሰግናለሁ። መልካም ገበያ።